ክርስቶስ ክርስቲያን በወልድ ውልድ የተሰኛችሁ የክርስቶስ ሰዎች የመብዙሃን የቅድስተ ቅዱሳን የድንግል ማርያም የአስራትና የመስቀሉ ስር የአደራ ልጆች የቤተ ክርስቲያን ባላደራዎች የኢየሩሳሌም ሰማያዊት የሲሆን ተስፈኞች የቅዱሳን ሁሉ ወዳጆች አይንት እግዚአብሔር ካህናት አባቶች ላይካነ ሚስትር ዳይቆናት ወንድሞች እንዲሁም አባቶች እናቶች ወንድሞች እናቶች እንደምንሰነበታችሁ እንደምንከረማችሁ እንደምንቆያችሁ? አሚን እግዚአብሔር ይመስገን። ብለን የተፈጠርንለትን ዓላማ እንድንፈጽም የረዳን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ዛሬ እስከ መጨረሻ የሚጸና እርሱ ይድናል፣ በሚል ኃይለ ቃል አጠር ላለች ደቂቃ አብረን እንቆያለን። የቃሉ ባለቤት አማኑኤል፣ የድንግል ፍሬ፣ የቤተልሔም ውፃን፣ የግብፁ ስደተኛ፣ የቆሮንቶስ ባታዊ፣ የቀራንዮ በግ፣ የትንሣኤ ብርሃን፣ የኔና የእናንተ የክርስቲያኖች ሁሉ አባት ይልቁንም የቤታችን ራስ መድኃኔዓለም ክርስቶስ ምስጢሩን ይግለጽልን። የትምህርታችን መሰረታዊ ዓላማ በፍጻሜ ዘመን በተለይ በጌታችን መምጣት ጊዜ በፊቱ እንዳናፍር ክፉ ከሆነው ተግባር ታቅበን ለመንግስቱ የሚያበቁንን ተግባራት እንድንፈጽም ጾማችንን ከሚያልፈው ይልቅ የማያልፈውን እያሰብ ለዘላለም የሚገባውን እየፈጸምን እንድንኖር በዘላለም የሚያበቃንን ዘላለማዊ ርስት የሚያስወርሰንን ሐሳብ እያሰብ እንድንጾም በፍጻሜ ዘመን ምልክቶች እንዳንስት እና ከሃይማኖት ፈቀቅ እንዳንል ማመላከት ነው። ቃል እግዚአብሔር አመላካሽ ነው። ፈጻሚ ኖሪ እኛ ነን። እንድንኖር አምላክ ይርዳል። የያዝ ነው የዐብይ ጾም ሳምንት ደብረ ዘይት ይባላል። ሁላችሁ እንደምታውቁ ከዚህ በፊትም እንደተነጋገር ቅዱስ ያሬድ የዐብይ ጾም ላይ ያሉትን ሳምንታት በተለያዩ ስያሜዎች ሰይሞ ከፋፍሎ መዝሙር ሰርቶላቸው ስያሜ ሰጥቷቸው እየተገለገልንባቸው እንገኛለን። ቤተክርስቲያንም ቅዱስ ያሬድ በሰራው መሰረት ሳምንታቱን ከፍላ ለወንጌል፣ ለዝማሬ አስተካክላ እየተማርን እየተዘጋጀንበት እየኖርንበት እንገኛለን። ከዚህ ተነስተን ደብረ ዘይት የተባለው ሳምንት ምንን ያስታውሰናል ስንል ደብረ ዘይት ማለት የቃሉ ትርጓሜ ብዙ ወይራ በርካታ ወይራዎች የሚገኙበት ተራራ ማለት ነው። ለዘይት የሚሆን ወይራ የሚገኝበት ተራራ ስለሆነ ደብረ ዘይት ተብሏል። ጌታችን አምላካችን መሪያታችን ኢየሱስ ክርስቶስ በሥጋ ወራት በሚያስተምርበት ዘመን ሐዋርያትን እያስተማረ ሕዝቡን እያስተማረ ይቆይና በደብረ ዘይት ተራራ ሄዶ ያድር ነበር። አዳሩን የሚያደርገው በዛ እንደነበረ አበው ያስተምራሉ ወንጌልም ይናገራል። በዚህ በደብረ ዘይት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ለጠየቁ ጥያቄ ምላሽ ሰጥቶበታል። ሐዋርያት የምጽአት ነገር እንዴት ነው ብለው ጠይቀውት ነበር። በምጽአቱ ጊዜ ስለሚሆነው ነገር ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማራቸው በደብረ ዘይት ነው። በዚህ በደብረ ዘይት ስለማስተማሩ አባቶች ሲናገሩ ለምን አስተማረ? እዛ ሲያስተምር ምን አመላከተ የሚለውን አበው ሲነግሩን እንዲህ ይላሉ። ወይራ ጽኑ ነውና፣ ጽኑዋን ሁኑ፣ ጽናት ይኖራችሁ ሲል፣ ከወይራ ዘይት እንደሚገኝ፣ ዘይት የፍቅር ምሳሌ ነውና፣ ፍቅር ይኖራችሁ ሲል፣ ዘይት ብርሃን ይሆናልና፣ ብሩሃነ ሕሊና ሁኑ፣ ብሩህ ሕሊና ይኖራችሁ፣ የጨለማን ስራ ጥሉ ሲል፣ ዘይት መስዋዕት ይሆናልና ሰውነታችሁን ለመስዋዕትነት አቅርቡ ሲል በወይራ ስፍራ አስተማራቸው ይሉናል። እንግዲህ ወገኖች ደብረ ዘይትን ስናስብ ጽኑ ክርስቲያን፣ ፍቅር የመላበት ክርስቲያን፣ ለመስዋዕትነት የተዘጋጀ እውነቱን እውነት ውሸቱን ውሸት ብሎ ለይቶ በመናገር የሚከፈለውን ዋጋ ለመክፈል የተዘጋጀ ክርስቲያናዊ ሕይወት ይዘን እንድንኖር ያስፈልገናል ማለት ነው። ደብረ ዘይትን ስናዘክር ይሄን ማሰብ መቻላለን። ደብረ ዘይትን ስናስብ ደብረ ዘይትን ስናስብ ይሄን ማሰብ ይገባናል ማለት ነው። ይህ እንደዚህ ከሆነ በዛ ስፍራ ጌታችን ሲያስተምራቸው ደቀ መዛሙርቱ ቀብረው የመምጣትህ የዓለም መጨረሻ ምልክቱ ምንድን ነው ብለው ጠየቁት። ሲመልስላቸው እንዲህ ብሎ መልሶላቸው ነበር፣ እንዳያስቷችሁ ተጠንቀቁ ብሎ ከነገራቸው በኋላ ምልክቱ ታምር እያሳየ የሚመጣ ሐሰተኛ መምህር እንደሚኖር፣ ብዙዎች ሃይማኖታቸው እንደሚክዱ፣ ከአመፃ የተነሳ ፍቅር እንደምትቀዘቀዝ፣ ሕዝብ በሕዝብ ላይ እንደሚነሳ፣ መንግስት በመንግስት ላይ እንደሚነሳ ምልክቱን ከበለሱ ተማሩ ብሎ ደግሞ የኃጢአት መስፋትን ተናግሮ ነበር። ምልክቱን ከበለስ ተማሩ ብሎ አስቀድመን እንዳልን ሀሰተኛ ነቢያቶች፣ ሀሰተኛ ሰባኪዎች፣ ሀሰተኛ መምህራን ይመጣሉ እንደተባለ በዚህ ዘመን አብዝተን እያየን ነው። ሀሰተኞች በርክተዋል፣ በዝተዋል። እውነተኛውን መንገድ ከቤተክርስቲያን ተምረን አስቀድመን ቅድስትን ስናይ እንዳል ተሰርታ ያለቀች ቤተክርስቲያን ውስጥ ነን ያለ ነው ዶግማ ቀኖና፣ ትውፊት ላይ የተመሰረተች ቤተክርስቲያን አለች። ዶግማውን ከተማርን ቀኖናውን ከተረዳንና ከተማርን በትውፊት ላይ ከተመሰረት አንዳች ሀሰተኛ መምህር ቢመጣ ምን ማለት ነው? ወዴትም ፈቀቅ ያደረገን። ይልቁንም ግን ይህን ሳንረዳ በልማድና በስሜት የምንኖር ከሆነ መመናን ተጠልፈን መውደቃችን አይቀርም። ለዚህ ነው አስቀድሞ አስቀድሞ የነገረን አስቀድሞ በነገረን ቃል እንድንኖር አምላክ ይረዳል። ከምልክቶቹ መካከል በርካቶቹ እየተፈጸሙ እንደሆነ የዕለት ዕለት እይታችን ነው። ሃይማኖት የሚከዱ ይበዛሉ። አዎ በዝተዋል። ከኛ ወጡ፣ ዳሩ ግን ከኛ ጋር አልነበሩም እንደተባለ ብዙዎች ከኛ ወጥተዋል። ከኛ ወጡ፣ ዳሩ ግን ከኛ ጋር አልነበሩም፣ ከኛስ ቢሆኑ አብረው በኖሩ ነበር፣ ሁሉ ከኛ ስላልሆኑ ወጡ እንደተባለ ብዙዎች በአካል ኖረው በመንፈስ ሳይኖሩ በአካል ኖረው በሕይወት ሳይኖሩ ቆይተው ስሙን ይዘው ነበርኩ በሚል እየወጡ ያሉ ብዙዎች ናቸው። ስለዚህ አይደንቅም ማለት ነው። ይወጣሉ እንዳለ ቅዱስ ዮሐንስ ጌታችንም ይክዳሉ ብሏልና ከሚክዱት እንዳንሆን አምላክ ይርዳል በሰማነው ቃል እለት እለት እያተረፍ ሕይወት እየሆነልን እንድንኖር አምላከ ቅዱሳን ይርዳል ሌላኛው ከአመፃ ብዛት የተነሳ ፍቅር ትቀዘቀዛለች ብሏል። አዎ ዐመፃ በዝቷል። ወንድም በወንድሙ ላይ፣ እህት በቱ ላይ፣ ባል በሚስቱ ላይ፣ ሚስት በባሏ ላይ ጸብ፣ ክርክር በዝቷል። ይህ ይታወቃል። ፍቅር ፈጽማ ቀዝቅዛለች። በቤቱ የምንኖር እኛ ለፍቅር ምሳሌ ልንሆን ይገባናል። ፍቅር የመቀበል ሳይሆን የመስጠት ስርዓት እንደሆነ የመስጠት ህይወት እንደሆነ ከክርስቶስ ተምረናልና በእንካ በንካ በአብለጭላጭ ነገር በአቁለጭላጭ ነገር የተነሳ ወንድሞቻችን እህቶቻችን አንገፋም፣ በፍቅር እናቀርባለን፣ በፍቅር እንኖራለን። ያን ያደረግንን ከሆነ ትንቢቱ በእኛ ህይወት ውስጥ ፍጻሜ አይኖረውም ማለት ነው። ያለዛ ግን ተጽፏልና ይሆናል። ፍቅር ትቀዘቅዛለች ተብሏል። ቀዝቅዟል። እውነት ለመናገር የባልና የሚስት የአባትና የልጅ የትና የወንድም የዘመድ አዝማድ ፍቅር ቀዝቅዟል። ይሄ በእኛ ህይወት ውስጥ እንዳይሆን ቀድሞ ተነገረን። የነገረን አምላክ ስሙ የተመሰገነ ይሁን። እንደነገረን እንድንኖር ይርዳን፣ ፈቃዱ ይሁንልን። እሱስ ፈቃዱ ነው። ፈቃዳችንን ከፈቃዱ ያስታርቅልን፣ ፈቃዳችንን ከፈቃዱ ያስማማልን። ያን ያደረግን እንደሆነ እነሆ ከጥፋት እንድናለን ማለት ሌላኛው የህዝብ በህዝብ ላይ መሳል የሚለው ይሄም አንድ የፍቅር መቀዝቀዝ ከፍቅራችን መቀዝቀዝ የተነሳ አንዱ በአንዱ ላይ ተነስቷል። በተለይ እዚህ ዘመን ላይ የኛ ሀገር ለዚህ ምሳሌ ነው። አንዱ በአንዱ ላይ ተነስቷል። በብሔር፣ በቋንቋ፣ በጎሳ ክርስቲያን የሚለውን ስም ይዘን በዚህ መንገድ ከተጠለፍን ወገኖቼ እውነት ክርስቲያን አደለም። ክርስቲያን አለውን? ክርስትና መሰረቱ እኔ እንደሚርበኝ ወንድሜ ይርበዋል እኔ እንደሚጠማኝ ወንድሜ ይጠማዋል። ለእኔ እንዲሆን እንደምፈልግ ለወንድሜ ይገባል፣ ይፈልጋል። እሱም እኔ እንድቆጣ እሱ ይቆጣል፣ እንዴ እንደማዝን እሱ ያዝናል፣ እኔ እንደምራብ እሱ ይራባል ብሎ ማሰብ፣ ይልቁንም ደግሞ ጠቀለል ስናደርገው ለእኔ እንዲሆን የምፈልገውን እሱም ይፈልጋል ብሎ ማሰብ፣ እኔ እንዲሆንብኝ ማልፈልገውን እሱም ደግሞ እንዲሆንበት አይፈልግም ብሎ ማሰብ፣ ከዚያ የተነሳ በእኛ እንዲሆን የማንፈልገውን በሌላው ላይ ምን አለማለ አለማለ፣ ለእኛ እንዲሆን የምንፈልገው ለሌላው ደግሞ እንማድረግ ማድረግ፣ እንከበድ ዘንድ ፈልገን ከሆነ ማክበር፣ እንወደድ ዘንድ ፈልገን ከሆነ መውደድ። ግን ከዚህ ከፍ ይላል። የክርስቲያኖች መውደድ የሚወዷቸውን ብትወድ ምን አላችሁ? ይላል ማ የሰማይ አባታችሁ ልጆች ተሆኑ ዘንድ ጠላቶቻችሁ መውደድ እዚህ ድረስ ነው የተሰጠን። አሁን ጠላት መውደድ አይደለም ያቃተን፣ ወንድም የእናታችን ልጅ መውደድ ለእናታችን ልጅ መሆን ነው ያቃተን። ግን ስማችን ክርስቲያን ነው። ወገኖች ግብራችን ከክርስትናችን ጋር ከስማችን ጋር እንገናኝ። አምላክ ይርዳል። በጸሎት በጾም ይህን ጸጋ ልንጠብቀው ይገባል። ሌላኛው ሌላኛው ምልክት፣ ከበለስ ተማሩ የሚለው አይለቃል። በለስ በአበው ትምህርት ቅጠሏ ሰፋፊ ነው። ስለዚህ ኃጢአት ሰፍታ ጎልታ ስታይዋት ያን ጊዜ መጨረሻው እንደሆነ ተረዱ ብሎ ተነግሯል። ደብረ ዘይትን ስናስብ ኃጢአት በእኔ ላይ አጥልቷል? አላጠላም? ይሄ በዓለም የሰፋው ኃጢአት ዝሙቱ እርኩሰቱ፣ ሃሜቱ፣ ፍርዱ፣ ቅሚያው፣ ከፍ ያለውን አልናገረው። የእርስ በእርስ ግንኙነቱ እሱን አላውራው። የኃጢአት በእኔ ነግሷል ከብሯል። ሀሳቡ ፈቃዶ አለ። ይሄ ይራገፍ ዘንድ እየጾምን ነው። የኃጢአት ሁሉ ቁንጮዎቹ ሶስቱን አረስታጠው ለመጋፋት ከኛ ለማራቅ እየጾምን ከሆነ ከጌታ ተምረን እነዚህ ኃጢአቶች በእኛ ላይ እንዳሰለጥኑ መጠንቀቅ መቻል አለን። እውነት ለመናገር ኃጢአት ነግሷል። አዎ፣ ክፉ ሀሳብ ነግሷል። አዎ፣ ያን ክፉ ሀሳብ በእኛ ላይ እንዳሰለጥንብን መግደል፣ ዝሙት ርኩሳት ሰልጥኗል። እንደ ቅድስና ተቆጥሯል። እኛ ራሳችን ሞትን ተለማምደን አስክሬን እንቆጥራለን እንጂ ስለ ሰው ሞት አይገደንም። ክርስቲያን ግን ከዚህ መለየት አለበት። ከዚህ መለየት አለበት። ገዳይነት ተሰልጥነዋል። ይሄ መራቅ አለበት ከህይወታችን። መግደል በጥይት ብቻ አይደለም፣ በምላስ አለ። በቢሮ አካባቢ በምንሰራቸው እያንዳንዱ ተግባራት የሰውን ህይወት የሚያጎሳቁን የሚጎዳ፣ ህይወትን የሚያበላሽ ተግባር አለ። እሱን መተው አለብን፣ ከእሱ መላቀቅ አለብን ወገኖችን። ስለዚህ የበለስን ምሳሌ ኃጢአትን አስበን ራሳችንን ከዚህ ከመጣው ኃጢአት እንድንጠበቅ ይገባል። በዚህ ታላቅ የኃጢአት አውድ ውስጥ እንዴት እወጣለው፣ እንዴት ነፃ ሆናለሁ ብለን ራሳችንን ከእግዚአብሔር ጋር ማጣበቅ አለብን። ድንቅ እንደሚለው እንደ ሎጥ ልጆች በሶዶምና በጎሞራ መካከል ደናግላን ሆነው እንደተገኙት ሴቶች ያለ ህይወት ሊኖረን ይገባል በኃጢአት ሁሉ በተስማማበት ምድር ላይ እውነትን ረግጦ ሐሰትን ባነገሰበት ምድር ላይ እኛ ከዓለም አይደለንምና ከክርስቶስ ነንና እሱን ማሸነፍ የሚያስችል እውነት እንዚ ይገባል። ፈተና አለው፣ መከራ አለው፣ ጭንቅ አለው። አዎ መንግስቱ ለመውሰድ ይህን ከፍላለሁ፣ ይህን ማድረግ መቻል አለብን ወገኖች። ስለዚህ ኃጢአት በነገሰ ጊዜ እራሳችንን ልንጠብቅ ይገባል። እዛም በተቀደሰው ስፍራ እርኩስን ነገር ሲያይ በመቅደስ ላይ የረከሰውን ነገር የሚያይ ሰው ማስተዋል አለበት። ያስተውል፣ ማስተዋል አለበት። በተቀደሰው ስፍራ እርኩስን ነገር ሲያው አስተውል ብሎ እንደተናገረ፣ ወደ ተራራም ሽሹ ብሎ እንደተናገረ አስተውለን በተቀደሰው ስፍራ ኃጢአት ነግሶ ስንመለከት ወደ ተራራው እንድንሸሽ ይገባናል ማለት ነው። አስተውሉ ወገኖች! የተቀደሰ ስፍራ የተባለ ልባችን፣ የተቀደሰ ስፍራ የተባለ ማህበራችን፣ የተቀደሰ ስፍራ የተባለች ቤተመቅደሳችን ላይ እርኩሰት፣ ክፋት፣ ክፉ ሀሳብ ነቅሶ ያየን ጊዜ የመጨረሻው ሰዓት መሆኑን አስበን ልቦናችን ከኃጢአት አንጽተን በተቀደሰ ልብ ልኖር ይገባናል። አበው ይህን ሲያስተምሩ፣ ወደ ተራራ መሸሽን ሲያስተምሩ እንዲያስተምረውናል እዛው መጽሐፍ ላይ በይሁዳ ያለ ወደ ተራራው ይሽሽ የሚል አይለ ቃል አለ። ዝም ብሎ የመጽሐፍ ምልክቱን ብቻ ተናግሮ የተሆነ አይደለምና እንዲህ ነው የሚለው አባቶች ሲተረጉሙት ይህንን በይሁዳ ያሉ ወደ ተራራ ይውጡ ብሎ የተናገረውን ቃል በይሁዳ ያሉ የሚለውን በሃይማኖት ያሉ ብሎ የተረጉሙና በሃይማኖት ያሉ ሰዎች በመጨረሻው ዘመን እርኩሰት ነግሰው ሰልጥኖ ሲያዩ ተራራ ወደ ተባለ ወደ እግዚአብሔር ወደ ረዳተ እግዚአብሔር ይጠጉ፣ በረዳተ እግዚአብሔር ራሳቸውን ይከልሉ፣ ረዳተ እግዚአብሔር ጥግ ያርጉ ሲል ነው ብለ ያስተምሩናል። አሁን ረዳተ እግዚአብሔርን ጥግ ለማድረግ በጾም በጸሎት በስግደት በመንፈሳዊ ትሩፋት ውስጥ መኖር መቻል አለብን። ራሳችን በእነዚህ ትሩፋቶች ማጠር መቻል አለብን ማለት ነው። ሌላኛው ወደ ተራራ የሽሹ ያለው ተራራ ብሎ የተናገራት ድንግል ማርያም ነው። በአማላጅነቷ ጥላ ውስጥ በቅድስና በእናትነት ጥለዋ ውስጥ እንድንኖር ያሳስቡናል አባቶቻችን። ተራራ ወደተባለው ወደተባለች ቤተክርስቲያን እንድንጠጋ ያዝ ነው። ተራራ የተባለች ቤተክርስቲያን ውስጥ ተጠግተን መኖር አለብን። በእውነተኛ ሰውነት ውስጥ ህዝቤ ሆይና ህዝቤ ሆይና ወደ ቤት ግባ በኋላም ደጅህን ዝጋ ብሎ እንደተናገረ ቤት ወደ ተባለች ወደ ቅዱስ ቤተክርስቲያን ጥቂት የመከራ ጊዜ እስኪያልፍ ድረስ ህዝብ የሆነ ጥቂት የመከራ ጊዜ እስኪያልፍ ድረስ ወደ ቤት ግባ ደጅህን በኋላ ዝጋ እንደተባለ ደጅ የተባለ ልባችንን ከዓለም ሀሳብና ፈቃድ ሰብስበን በቅድስናው ስፍራ ተገኝተን በጾም፣ በጸሎት፣ በምክረ ካህን ከኖር ከዚህ በምጻት ከሚመጣው ዋጋ ከሚያሳጣ የዓለም ክፋት እንጠበቃለን ማለት ነው። ምጻትን ስናስብ የጌታችን መምጣት ነው። በመምጣቱ ጊዜ ደግሞ ፍርድ አለ። በፍርድ ወንበር ጊዜ እናንተ የአባቴ ብሩካን የሚያሰኙንን ተግባራት እየተገበርን እንድኖር የዚህ የምጻቱ ዘመን ምልክቶች ልናስተውላቸው ይገባናል። አሁን ፈጦ ገጦ እየታየ ያለው የምጻት ዘመን ምልክት ነው። በዚህ ምልክት ጊዜ እኛ ራሳችን ጠብቀን በመንግስቱ በመጣ ጊዜ የሚጠይቀን ጥያቄ ምላሽ የሚሆኑ ተግባራትን ተገብር ይገባል። እንግዶችን በመጠየቅ፣ እንግዶችን በመጎብኘት፣ እስረኞችን በመጎብኘት፣ የተራቡትን በማብላት፣ የተጠሙትን በማጠጣት፣ በጾማችን ያተረፍናትን ቁርስ በጾማችን ያተረፍናትን ምሳ ለድሆች እየሰጠን ተርቢያ ውለታችሁኛል የሚለው መዝገብ ማስመዝገብ መቻል አለብን። በኋላ ዘመን ተርቢያ ውለታችሁኛል ተጠምቻጠጣችሁኛል ባላቸው ጊዜ የት አግኝተን አበላንህ ብለው ይሉታል። ያን ጊዜ ከነዚህ ከተናናሹ ለአንዱ ያደረጋችሁት ለእኔ ያደረጋችሁት ነው ብሎ ይመሰክራል። እና በዚህ የምጽአቱን ዘመን በምናስብበት ጊዜ ወገኖች፣ ማስተዋል ያለብን ነገር የፍጻሜ ዘመን ምልክት እየታየ ባረጀቸው ዓለም ውስጥ እንዳለን ሲገባን፣ በማስተዋል ሆነን ከኃጢአት ተጠብቀን በመንፈሳዊ ቱርፋት ውስጥ ልንኖር ይገባናል። ኃይለ ቃሉን እንደው ከፍ ብለን በደንብ ስናነበው፣ ቅድም በትንታኔ አባቶች የተናገሩት እና የተናገሩት ወንጌሉን ግን ስናነብ እንዲህ ነው የሚለው ኢየሱስን መልሶ እንዲህ አላቸው፥ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝን እያሉ በስሜ ይመጣሉና ብዙዎችን ያስታሉ። ጦርነትና የጦርነቱን ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነውና፣ ሕዝብ በሕዝብ ላይ መንግስትን በመንግስት ላይ ይነሳልና፣ ራብም ቸነፈርም የምድርን መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያዎች ናቸው። በዚያ ጊዜ ለመከራ አሳልፎ ይሰጧቸዋል፣ ይገርሏችሁማል ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያ ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፎ ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙዎች ሐሰተኞች ነቢያት ይነሳሉ፣ ብዙዎችን ያስታሉ። ከአመፅ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያ ጊዜ መጨረሻ ይመጣል። ማቴዎስ 24 ቁጥር 4 እስከ 14 ድረስ ያለው ኃይለ ቃል እናንተ ሙሉን አንብቡት፣ እስከ 40 ድረስ ኃይለ ቃሉ ሙሉ እዛ ላይ አስተውላችሁ አንብቡት። እሱን እያነበብን የእርሳችን መጠቅለያ ላይ እንነሳ። እስከ መጨረሻ የሚጸናርሱ ምን ይላል ይድናል። እስከ መጨረሻ የሚጸና እሱ ይድናል እስከ መጨረሻው በምንድነው የምንጸናው በፍቅር እስከ መጨረሻው የምንጠናው በምንድነው በሃይማኖት እስከ መጨረሻው በምንድነው የምንጸናው በትሩፋት በመልካም ግብ ከክፉ ተግባር ከክፉ የዓለም ሀሳብ ተላቀቅ ምክንያቱስ የመጨረሻው ዘመን መልክ በጣም አስከፊ ነው በሱ በመጨረሻው ዘመን መልክ ባላቸው ሰዎች እንዳንጠለፍ ሐዋርያ ቅዱስ ጳውሎስ ለጢሞቴዎስ የነገረውን ኃይለ ቃል ተናግረን ትምህርታችንን እንጠቀልላለን። እንዲህ ነው ያለው፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ዕርቅን የማይሰሙ ሐሜተኞች፣ ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ እራቅ እያለ ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለቅዱስ ጢሞቴዎስ መክሮታል። በእሱ ምክር ውስጥ ሆነን እስከ መጨረሻው ድረስ በሃይማኖት በምግባር፣ በትሩፋት ጸንተን እንድኖር አምላካችን ይርዳል። እስከ መጨረሻው የሚጸና እርሱ ይድናል ብሏልና በሃይማኖት በምግባር አበው በሰሩልን መንገድ ጸንተን ኖረን ከመጨረሻው ጥፋት እንድንድን እግዚአብሔር አምላክ ይርዳን። የአባቶቻችን አምላክ እግዚአብሔር ስላስተማረን ስለመከረን ስሙ የተመሰገነ ይሁን። እግዚአብሔር አባታችን፣ ወላዲት አምላክ እናታችን፣ ተዋህዶ ሃይማኖታችን፣ መስቀል ምልክታችን፣ መንግስተ ሰማያት እርስት ቤታችን ብሎ ታምኖ ጸንቶ መኖርን ለሁላችን ያድለን። የስብዓት እግዚአብሔር